እኔ ቪዲዮ ለመስራት እንጂ እኔ ካንቺ ጋር ምንም አይፈጸም ነው ብላንቺ፣ ቪዲዮ ብቻ ለመስራት እንጂ ለስራ እንጂ፣ እኔ እና ትልሽ ያለው እኔ ካንቺ ጋር ጸም ኖሮብኝ አይደለም። እንደገና ደግሞ ታውቂያለሽ፣ ባለን ታውቂያለሽ። ሱመያ ቡኒንና አዩን ፊት ለፊት አገኘቻቸው። እያየሁም አላመንኩም። እኔ እውነት ነው ውሸት ይሄ ነገር ጋይስ? አሰላሙ አለይኩም ወረህመቱላህ በረካቱ። ውድና የተከበራችሁ የአያት ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልለኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም፣ ሰላም ብያለሁ። ሰላማችሁ ይብዛለኝ። እንግዲህ ዛሬ በጣም በሚያስደንቅ በማይጠበቅ ቪዲዮ አይቼ ነው በዛ ቪዲዮ ነው የመጣሁት ማለት ነው። እንግዲህ አዩ ወደ የመን ሄዳለሁ ሱመያ እዛው መጥቼ አለቅሽም። በቀይ ባህር ባሊን እንደዚህ ጎዳና ላይ እንዲወጣ እንዳደረግሽ መጥቼ እዛው አንቺን እንደ መዳም ሞልበያ ጨምቅሻለሁ፣ አለቅሽም፣ እመጣልሻለሁ ስትል የነበረች አዩ ሱመያ በድንገት ፊት ለፊቷ ቁጭ ብላ ሳይ ማመን አቅቶኛል ማለት ነው። እንግዲህ ቡኒንም ታውቃላችሁ ሁሉም ሁለቱም ጣውንት ሆነው በቀ ሁለቱም ጣውንት እስከሚመስሉ ድረስ ቡኒም የሴድ ሚስት ምትመስል ድረስ ለሁላችንም ንግግሯ እሷን አሮጊት ሲሉ ይቺ ምንድን ሸቃላነት እዚያው ሸቃላት ሆን ሸቃላነቷ ነው የሚያምርበት የማይሉት ነገር የለም። ሁሉንም አይተናል፣ አብረን ተከታትለናል። ሳኤድ ከሰዓት በፊት የለቀቀው ቪዲዮ ላይ ማለት ነው ሱመያ አዳማ ሄዳ እዚህ አደን ውስጥ አይደለችም፣ የመን ውስጥ አይደለችም ኢትዮጵያ ገብታ አዳማ ሄዳ አዩና ቡኒን አስረው እየቀጠቀጧቸው ነው ብሎ ቪዲዮ ለቆ ነበር። ያን ቪዲዮ ሳየው አላመንኩም ነበር። ነገር ግን ከሄደች ጥሩ ሆኖላታል፣ ለአዩ ነው ያልኩት የነበረው። ምክንያቱም አዩ በቀይ ባህር አቋርጣ እየዛተች ነበር። ሱመያን አግኝታ እስከምትጨምቃት ድረስ እየዛተች ነበር። እና ከሄደችላት ጥሩ ነው። እንዲያውም ግን እንዴት ሊሆን ይችላል ብዬ ነበር ማለት ነው እንግዲህ የሱም ቪዲዮ አይቼ ስጨርስ የሱመያ ቪዲዮ ተለቋል ሱመያ እውነትም እዚያ ሄደው እንደምትመለከቷቸው አስረው ሽንት ሽንታቸው እስከሚያመልጣቸው ድረስ ማለት ነው ቡኒ ሽንቷን እስከምትለቀው ድረስ ነው እኔ በጣም ነው የተገረምኩት እውነት ለመናገር ሱመያ በጣም ከባድ ሰው ናት ሀቂቃ ማለት ነው ታደርጋላችሁ እንደዚህ ታደርጋላችሁ ጋይስ እኔ በጣም ነው የተገረምኩት እንዴ እንዴት እንዴ ሊሆን ይችላል የምሬን እኮ ነው እና እንደዛ ሲዝቱ ምላሳቸውን ሲመዙ ሲፈራገጡ፣ በቃ እንዶ ቤት ሄጄ ላገኛት አዩማ፣ በቃ ይሄ ያሱ የሚባል ከድሬዲዋ መለሰኝ፣ ፕሮሰሴን አበላሸብኝ፣ ይሄ ታንከ ሲስ እያለች ስትሳደብ ነበር። ብዙ ስትዝት ነበር። እዛው መጣልሻለሁ ስትል ነበር። ሱመያም እኔ እንዳንቺ አላወራም፣ በተግባር አሳይሻለሁ ስትል ነበር እና ቃል በተግባር ቃሏን በተግባር የፈጸመች የመጀመሪያዋ ጣውንት ሱመያ እኔ በጣም ነው የተገረምኩት። እውነት ለመናገር በጣም ነው የተገረምኩት። ሌላውን ተውት፣ አይዲያውን አይዲያውን አምጥታ ማለት ማስታወቂያ ላሰራችሁ ነው። ትላንትና በለቀቀችው ቪዲዮ ላይ አያንቱ ምንድነው ያለችው? የሆነ ሴት ደውላለኝ ማስታወቂያ ላሰራሽ ይፈልጋለሁ አንቺ ጎበዝም ደፋርም ስለሆንሽ ብላኝ፣ ማስታወቂያ እናሰራሽ ብለውኛል። ያ ደግሞ አንድ ስድስት መቶ ሺ ብር ነው ይመስለኛል ትልቅ ድርጅት ነውና ያን ብር ተቀብዬ ቼኩን ጧት ተቀብዬ ማታ የመን ነው የምታገኙኝ? የመን ነው የምታይኝ? አንቺን አለቅሽም፣ ባሌን እንደዚህ እንዳረግሽ እያለች ስትዝት ነበር። ይሄ እንግዲህ ይህን አይዲያ ያመጣችሁ ሱመያ እንደሆነች እንግዲህ በዚህኛው ቪዲዮ እያየን ነው ማለት ነው። ሲናገሩ ነበር ከመግቢያው ጀምሮ፣ ሙሉ ቪዲዮን ተከታትላችሁት ከሆነ ከመጀመሪያው ጀምሮ ሀሳቡን ያው ሱመያ እንዳዘጋጀችው ለሰሙ አስረድታ ሰሙ ደግሞ ተባባሪ እንደሆነች ግን ሰሙ እንዴት ተባባሪ ልትሆን ቻለች? ከአሁን በፊት ከሰይድ ጋር ማይቻታለው ቪዲዮ ሰርተው ዩቱብ ላይ ዩቱበር ናት። አልሙሄም እኔ በጣም ተገርም ያለው ጋይስ፣ ምና እናንተ ምን ተሰማችሁ? ማለቴ ሱመያን ከአሁን በፊት ኒቃብ ለብሳ ተሸፍና ከቤቷ ሄዳ እንደ ስትዝት ነበር ስትዝት ነበር ይቺ ተሸፍና መጥታ ምናምን እያለች እና አሁን ደግሞ ተገልጣ ፊት ለፊት እንደዚህ አብረው ሳያቸው ልመን አልመን ሁሉ እያየልኩ ነበር። ዓይኔ እያየ ለማመን ተቸግሬ ማለት ነው። አልሙሄም እንግዲህ በሱመያ ላይ መሳፈጥና ምላስን መምዘዝ እንደማያስፈልግ ትልቅ ትምህርት አሳይታችኋለች ብዬ አስባለሁ። ቡኒ እርስ በርሳቸው ዘው ተከዳዱ። እርስ በርሳቸው ቡኒ አዩን ከዳቻት ዘው እዚሁ ትክጅኛለች እና እኔ በጣም ተገርም ያለሁ ጋይስ። እንግዲህ ሰይድም የመላይ በቃ እኔ ትመጣለች ካሁን ካሁን እያልኩ ስጠብቃት እሷ ጭራሽ እኔ ከዛ ሰወጣላት ካገር ሰወጣላት እሷ ወደዛ ተመልሳ እዛ እየተበቀለች ነው እያለ ነበር። እንግዲህ እሷን ቪዲዮን እሷ ለቀዋለች ይሄው አየን ማለት ነው። ሰይድ ራሱ እኔ እምለው ለሰይድ ራሱ ካገር ካገር ከመዞር በፊት በዙሪያ ያሉ ሰዎችን ስርዓት ማስያዝ አደብ ማስያዝ ነበረበት ብዬ አስባለሁ። የእውነት ሱመያን የሚፈልጋት ከሆነ በዚህ ልክ ለሱመያ ጉጉት ካለው እረፉ በቃ ከእሱ ቃል የሚወጡአሉ እረፉ። እንደዚህ አይነት አንቺም ወደሽ አግብቸሽ አለው ኑሮሽን ኑሪ ጻጥ ብለሽ ስለሷ እንዳታወሪ ቢላት ዝም ትላለች። አሸንፈው ነው እንዴ የምትኖረው? ቡኒም ብትሆን እንደዛ ስትል ዝም በይ ቢያንስ ኖርማል። ይሄ እንደኛ ኮ ቪዲዮ ይሰራል ኮ ግን እሱ አሁን ይቻሩ ጊት ይቺ ሸቃለ ሸቃለ ናቷ ነው የሚያምርባት ምናምን ብላ ስድብ መስሯት ማዋረዷ ነው። በሷ እይታ እያዋረደች ነው፣ ሰራተኛን ዝቅ ማድረጓ ነው። እና እንደዛ እያለች ምላሷን ስትመዝ ነበር። ከበቃ ገደብ የሌላቸው ቃላቶችን ሲናገሩ ነበር ሁለቱም እና እረፉ በቃ ብሎ ኮስተር ብሎ ማስቆም ይችል ነበር ብዬ አስባለሁ። እኔ ይሄ ነገራቸው ራሱ ግራ ያጋባኛል። እውነት ለመናገር ማለት ነው። ከተናገረ ጠበቅ ብሎ ከእሱ ቃል ማንኞቹም አይወጡም። ሀቂቃ ዝም በይ እንደ ስርዓት ያለው መስራት ከፈለገች አሁን ቡኒ ምንድን ነው ያለችው? እኔ ለቪዲዮ ብቻ ነው እንጂ አንቺን ሌላ ነገር ለማለት ፈልጌ አይደለም ማለች። ለቪዲዮ የሆነ ምንናገራቸው ነገሮች እኮ የሆነ ስርዓት እኮ አላቸው አይደለም። እና ሸቃላ ብላ ራሱ መላው የአረብ ሀገር ሸቃሎች ሁላችንም ተሰምቶን ነበር። በቀለ ሸቃላ ያላት አመለካከት ከንግግሩ አንጻር ማለት ነው። እና ውድ ቤተሰቦች እኔ በጣም ነው የተገረብኩባቸው ጋይስ። እስኪ እናያቸው። ሰይድ የኦሼ ጓደኛ ነው አይደል? ባለቤቴን ታውቂዋለሽ። ለዛ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 እና ለምንድን ነው እንደዛ የምታወሪው? እኔ ወንድሜ ነው እኔ ቪዲዮ ለመስራት ብቻ ነው። ቡኒ ምላስ ሽንቷን ሸናች ጋይስ ሽንቷን ልብሷ ላይ ለቀቀችው። እንደዚህ አይነት ውርደት አይድረስባችሁ። አይድረስባችሁ። እም? ወይ ቡኒ አይ ቡኒ እውነት ብቻ አለ ሄደ ነው ብቻው ነው ያው አሁን ያው አብዶ ጫት እየቃመን ያለው። ወይ ነው እንደምይ? የአንቺ ራስሽን ሕይወት አትኖሪም ከባልሽ ጋር ሰርን ቪዲዮ መስራት ከፈለግሽ? እንደ ቪዲዮ ሪአክሽን መስራት ከፈለግሽ እንደ ማንኛውም ዩቲዩበር በስነስርዓት አሰሪ። ምን ላርግሽ ነኝ እንደ አንቺስ እንደ እኔ እኔ መጥቼ በፊት አውራ አደገሽ ከሰይድ ጋ ነው። አውራ አደግነትሽ ከሰይድ ጋ ነው። እኔ ልጆች እናት ነኝ ሰው በሙሉ እኔ እንዳንቺ አይደለም ፈታሻለሁ ቃውስ ስለሆነ አይ ምን ምንድን ነው እንደዚህ የሚያደርግሽ እኔ ጣውንትሽ ነኝ እኔ ጣላትሽ ነኝ ጣውንት እንኳን ጣውንት ነን ምንሽ ነኝ አንቺ አብረሽ የሚሄድ ጅንያለ ያለ እኔ ከዚህ በኋላ ስለኔ ታወራላችሁ ወይስ አናት አናታችሁን መንግስት ነው ነው ፍችኝ ልብ ካለሽ ፍችኝና ይዋጣልን፣ ማለት እንዲህ ያሱን ጥርሷን ያው ጥርሱን ያወለቀች። በቃ ነካ ነካ ካ ያረጋታል ልጅቱ። ልክ ሱመያ እንደምትለው እንደዚህ አይነት ሰው ማዳፈር አያስፈልግም አይደል ጋይስ? ልክ እንደዚህ አሰራርጎ እንደዚህ ማናዘዙ ይሻላል። እና አሁንም ቢሆን አዩ ካፋት ሞትም ያቺኛው አጭራሽን ተዋለቀችው ማለት ነው። ወይ ሱመያ የስራሽን የስራሽን አርሎም የልጆች አሳዳጊ ሳዳግኔ ደግ ያረኩኝ። እንዳንቺ እኔ እንዳንቺ አርሎማ ልባለኝ እኔ እንዳንቺ አርሎማ። አንቺ ቀውስ ነች ትፈጠር በቃስ አንቺ ስራተ አንቺ ደሞ ከንቺ አናወራ አ በተለይ አንቺ እንዳትናገሪ። አታቂኛ አላቅሽ እንዴ ምንድን ነው አላቅሽ? አታቂኝ አናትሽን ነው የምልሽ በዚህ እንደ ታወሩ ከዚህ በኋላ በቪዲዮ ላይ እንደ እኔ እዚህ ድረስ እዚህ ቤታችሁ ድረስ ውጭ ላይ ምን ምን እንደማረጋችሁ ፈልጌ ነው። ስለዚህ በተለይ አንቺ ከዚህ ስለኔ ብታወሪ ቤት አይደለም አንቺ አንድ እና ማውራት ስለኔ ማውራት ታቆማላችሁ ወይስ እዚህ ልበላችሁ? አዩ ደግሞ ብቻ እንዳልመስላችሁ። እሺ፣ አሁን ግቡ ካልኳችሁ እዚህ ቆራርጣችሁ ስጋችሁን በሩብ በሩብ ነው ለውሻ መስጠላችሁ። እሺ፣ እዚህ መኪና ከከፈትኩኝ አናውራም፣ በቃ አናውራም። እንዳታውሩ ስለኔ፣ እኔም ስለ እናንተ አላውራም፣ እናንተም ስለኔ አታውሩ። ቪዲዮ መስራት ወይኔ አምላኬ! በቃ አናውራም ካሁን በኋላ አይላመደንም እያሉ ነው። እኔ ተደንቅ ያለው ብቻ በሱመያ ተግባር፣ የምር እኔ በጣም ነው የተገረምኩት። ማንም አያረገውም። ጋይስ ታደርጉታላችሁ? ሱመያ አድነቂ ሻለሁ። እውነት ለመናገር ቃሏን በተግባር ያሳየች ሴት አሳይሻለሁ ብላ ነበር በቀደም ከየመን። እኔኮ በቃ እኔ እንጃ ብቻ እኔ ብቻ በጣም እየተገረምኩ ነው ጋይስ፣ ምለ ሁሉ እስከሚጠፋብኝ። ውድ ቤተሰቦቼ እኔ በዚህ ልክ አልማ አቅዳ ሱመያ እንደዚህ ማድረጓ እጅግ በጣም አስገርሞኛል። እኔ በግሌ አክተር ብያታለሁ፣ ሀቂቃ የመዳም ቅመሟ አክተሯ። እናንተ ምን ተሰማችሁ? ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እኔ ግን የምለው እስከሚጠፋብኝ ድረስ ነው የተገረምኩት። አክተሯ ሱመያ ብያለሁ። ሐሳብ አስተያየታችሁን እንግዲህ ኮሜንት አስቀምጡልኝ። ወደ ቤተሰቦች እምለው ሁሉ ነው የጠፋብኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ወዳችኋለሁ። አብራችሁ ስለነበራችሁ አመሰግናለሁ።